ራሱ ነው ጸጌን መናገር ፈልጋለሁ የሚል ነገር ያቀረበት። አክሰፕት አድርኩት። አዳምጪኝ፣ አክሰፕት አድርኩት፣ ምክንያቱም በዚህ ሁኔታ አይቀጥልም። ጓደኛ የታመነች ያ የሽ የምታውቂው ታሪክ ነው። ገብሻል አይደለ? ምንም ነገር ሀፕን ያደርግ ባሌ የምትዩ ሰው ማይደብቀሽ ከሆነ ያንዳንዱ ነገር ሊነግርሽ ይገባል። አንቺ እዚህ ነገር ውስጥ ኢንቮልቭ መሆን የለብሽም። ለምን ላናግር ብሏል? ለምን እንደው ተቀየለሽ? እኛ እናንተ ዙሪያ እንዴት ነበር

ስለዚህ ደህና ከምትሆኑ ሰው ጋር ታያት። አንቺ ምንም አታደርጊላት። አንቺ ነገር ከመጀመሪያው ጀምሮ ምን ቢሆን

ማናገር እፈልጋለሁ። ታማለች መጠጣት አልፈልግም አለኝ። ቤቴም ቤት ማናቸው ነው ልነግርሽ ነው። ጸጥ ላይ ነኝ። ማይሆን ነገር እንድትሆን አልፈልግም። ስለዚህ አንቺ ከዚህ በፊት እኔ እና እሷን ሰላም ትፈልጊ ከሆነ አንድ ድርጅኝ አለኝ ችግር የለውም እኔ ጋር እንነጋገራለን። ሰላም እንድትሆን ነው ፈልጎ አልፈልግም። ገባሽ ብቻሽን

ነው ነው ነገር በጣም ያጋጋሽ ያባባሽ ነው። አሁን በቀላሉ መንገድ የሚፈታ ነገር አይደለም። ያንተ ከተጣጣ አይደለም። ሰላም ይፈጠር ተባለ። ኦኬ፣ ደስተኛ ነኝ። ሰላም ይፈጠር አክብሬ ቤት የጠራው። ስለዚህ የሚያሳምማትን ነገር ደሞ ታረ። ምን አደረገ የሚያሳምም? አዎ፣ በሱ በኩል ማለት ነው። እሱ ሊጠይቅሽ ስለመጣ ብሬው መጣሁ። ሁለታችሁም ጭድና ክብሪት ናችሁ

የሚጠቅምሽን ነገር ከሰው ሰጅ ገባሽ አይደል? ጥሩ ጥሩ ነገሮችን ከቻልሽ ብቻ። አንተ ዛሬ የተገልብጠ እንደዚህ ያልክ ነው። እኔ ቀለበት ታደርግላት ችልች ከኔ ጋር ስትመካከል በምን አይነት ደስታ እንደነበር የፈለገ ነገር ቢሆን ሰው ፊት ነው ምናምን ብያት ነበር። ግን ነው ደህና እንችላለን። ነገር ግን የትኛውም ሰው እንዲናገርን

ስላመመሽ ሊጠይቅሽ አይመጣ እንጂ መጠየቅሽን አንጠላውም። እሱ መጠየቅሽን አንጠላውም። ነገር ግን አንድ ነገር፣ ምን ነገር ይሄ ራሱን አስከብሮ አንቺ ሊያስከብሩ ይገባል። እዚህ ድራማ ውስጥ መግባት የለብሽ አንቺ እንደ አዲስ እጮኛ አንድ ነገር በጣም መጠበቅ እሱ የሚችለው ስታስቢው ችግር የለው። ገባሽ?

ጽጌን አሟታል ይትሶኬ በቃ ሐኪም ቤት መሄድ አለባት። መሄድ ካለባት እንድትሄድ እንረዳታለን። ይሄን ነገር ግን የምታደርገው እሱ ለማግኘት እንደሆነ እየገባኝ ነው እና በሰበብ አስባቡ የምጠሩትን ነገር ማቆም አለባችሁ ገባችሁ? ያለ እኔ በጣም ያማታል ለምድ ነው የሚያማት እኔ ስመጣ ለምንድ ነው የሚያማት? ስለዚህ አጠገቡ እንዳደርሽ ግን፣ አሞሽ ከሆነ ሐኪም ቤት መሄድ እንችላለን በእኛ በኩል ትረጅ የምትሽሩ ነገሮች ካሉ ልንረዳች በጣም ዝግጁ ሆል ከዚህ በኋላ ግን አጠገቡ እንዳድርሽ። ጽጌ፣ በዚህ አጋጣሚ የመጣሁበት አላማ ይሄ ነው። ምክንያቱም አመመው ብላችሁ ከዚህ በፊት ብቻውን መጥቷል። ያለኔ መምጣት የለበትም። እኔ ዳንዬ በጣም ነው ማምነው፣ ነገር ግን ያለኔ አንቺ እንዲያገኝሽ አልፈልግም እና ካመምሽ፣ አሁንም ሆስፒታል የሚሄድ መጥታለሽ፣ እናግዝሻለን፣ እንረዳሻለን። ነገር ግን አጠገቡ እንዳድርሽ ይሄ ነው እንዳለችው ነው። ሰምታችኋታል ሁለታችሁ። ከዚህ በኋላ ሰበብ አስባብ እየፈለግሽ እኔ ማግኘት አቆሚ። የእናቴ መቀነት ጠለፈ ምናምን የሚባሉ ምክንያቶች መስማት አልፈልግም። ከታመምሽም እግዚአብሔር ይማርሽ፣ ደህና ከሆንሽም እንደዛው። ምክንያቱም እኔ አንቺ ጋር ስመጣ እኔ አንቺ ለማሳመም ለመጠየቅ ስመጣ እየተሰደብኩ፣ አንቺም ደግሞ የማይሆን ነገሮች እየተናገርሽ ነው ያለሽው ገባሽ አይደል? እኔ ከአንቺ ጋር ብዙ ነገር እንደማሳለፋችን ብዙ ነገሮች እንደ አብረን ውጣ ውረዶች እንደማለፋችን ስትታመሚ ከማንም በላይ ቀድሜ መረስ ያለብኝ ከማንም በላይ ስሽ ከእሷም በላይ ምድር አንቺ ጋር ቀድሜ መረስ ያለብኝ እኔ፣ ገባሽ? ለዛ ነው ደህንነት ሽለማየት የመጣሁት ፕላስ ደግሞ እሷም ነፃነት እንዲሰማት ምክንያቱም እዚህ ጋር ስኖር ምንም ነገር እንዳልተፈጠረም ምንም ነገር እንደሌለ እንድታክ ስለምፈልግ ነው አብረን የምትመጣው እንጂ እኔ ካለማመን ምናምን አለም እንደ አንቺ በእኔ በአለመተማመን ምናምን አይደለም የመጣችው ገበሻል

እንደፈለከስ ነው? ለካ ለሚያልሽ ላይ ልሽ አለ። ይቅርታ የምጠይቅሽ ልክ አይደለም። አንተ ርዕሶቹን ሌላ ሌላ ነገር ውስጥ ከተህ በእኔ ጥፋትና በእኔ ምክንያት ሪሌሽንሽፑ እንደተበተነ አድርገህ ለማሰብ እንዳስብ እያደረከኝ ነው። ጥያቄውን መልሽልኝ። ይቅርታሽን መቀበል አልነበረብኝም። ኖ እያስመሰልሽ ነበር። ትናንትና ይቅርታ ምናምን እንዳለ ማስመሰል ነበር

ጎብኝቱን ማለት እያሰበች ያለችው አንድ ነገር ዳኒ ወደ እሷ ማድረግ ነው። ይህንን ደግሞ በደንብ አድርገህ ታውቀዋለህ። ባለፈው እግሩ ላይ ስትወድቅ እጅ የሚያስጎበኝ ልጅ ነው፣ ሌላ ነገር የተፈጠረ ነገር የለም ብላ ነግረዋለች። ይቅር በለው ብላዋለች። ገብቶሃል ኤርሚ? ስለዚህ አንተም ደግሞ እዚህ ጋ ይሄ የወንድነት የሴትነት ጉዳይ አናድርገውና ጓደኛሞች ነን። ገብቶሃል? የእሷንም ስሜት ሊሰማት ይገባል። በደንብ አድርገህ ታውቀዋለህ። በጣም ስለዚህ አዳም አዳም ያንተ ያንተ አንቺ የት ድረስ እንደምትጠቅሚያት እናያለን። እሷ ክፉን ትሁን ጥሩን ትሁን ጓደኛሽን ትሁን እኔ ነገሮችን ይፋ አረጋቸው። አንቺ ደፍረሽ እሷ ፊታ ቁም። በዚህ ሰዓት ላይ ጽጌ ብቻ ነች